ባለፈው በክፍል አንድ ላይ እንደነገርናችሁ ጳውሎስ ኞኞን የተመለከቱት መረጃዎች ዓመተ ምሕረቱ ካልተጠቀሰ ሩህ መጽሔት ላይ ያገኘነው መሆኑን በድጋሜ ለማስታወስ እንፈልጋለን። ሰላም ሰላም፣ ጤና ይስጥልን እንደምናላችሁ ሁሉ ሰላም ሁሉ አማን። ይህ መልካሙ ሚዲያ ነው። ሞገደኛው ጳውሎስ ክፍል ሁለት፣ ባለ ሁለት ፊት ስለት። ጳውሎስ ሌሊቱን ሲያነብ ያደራል። ይህ ሁኔታ አዳነችን መጀመሪያ ረብሿት ነበረ። መብራት እያየች እንቅልፍ ስለማይወስዳት ትራሱን ፊቷ ላይ እየደፋች ትተኛም ነበረ። ቀስ በቀስ ለመደችው። እንዲያውም ጳውሎስ ሌሊቱን ሲያነብ ደስ የሚል ታሪክ ካጋጠመው ከእንቅልፏ ቀስቅሶ ይነግራታል ወይንም ያነብላታል። አንድ ጊዜ ደክሟ ትተኝታ ጳውሎስ እንዴት አድርጎ በዘዴ እንደ ቀሰ ቀሳት ወይዘሮ አዲያነች በትዝታ አጫውታናለች። ወይዘሮ አዳነች ተነሽ ተነሽ ብሎ ይነቀንቃታል። እባክህ ደክሞኛል ልተኛበት ትላለች። አዲያነች ስለ አንድ ሀብታም ታሪክ ላነብልሽ ነው አላት። ታዲያ ለእኔ ምን ያደርግልኛል? እንቅልፌ ይበልጥብኛል አለችው። ታሪኩ በጣም ብዙ ሚስቶች ስለነበሩት ሀብታም ሰውዬ ነው ሲላት፣ አዲያነች አይኗን ገላልጣ ብድግ አለች። መቸም ሴቶች ወሬ ሲነሳ አያስችላቸውም ብዬ ነው፣ ብሎ ጳውሎስ ቀለደባት። ወይዘሮ አዲያነች ለጳውሎስ የሙያ ረዳቱም ነበረች። በተለይ ጥሮታ ከወጣ በኋላ በመጨረሻው የእድሜ ዘመኑ ጳውሎስ በርካታ የታሪክና የምርምር ስራዎችን ለመስራት ያቀደው አዲያነችን ይዞ ነበር። የሚስቱን ጥሮታ አስከብሮ እርሱ የሚጽፋቸውን ነገሮች ቤት ውስጥ እርሷ በታይፕ እየመታችለት በመረ ዳት ለመስራት ትልቅ እቅድ አውጥቶ ሳይሳካ ቀረ። ጳውሎስ ቀድሞ አለፈ አዳነች ከእንግዲህ ሙሉ ጊዜዋን የሙያ የረዳት ሆና ማሳለፍ አለባት የቤተሰብ ህይወታችንም የተረጋጋና የአማረ ይሆናል በአመት ውስጥ ለተወሰነ ጊዜ አዳነች አውሮፓን የማየት ዕድል እንዲኖራት አደርጋለሁ የተጀመረው የፕረስ ነፃነት ባስተማማኝ ሁኔታ የሚቀጥል ከሆነ እኔም በርካታ ሥራዎችን ለህዝበ አቀርባለሁ እያለ ሞት ቀደመው ጳውሎስና አዳነች አንድ ልጅ አፍርተዋል ሐዋርያው ጳውሎስ ይባላል። እድሜው 17 ዓመት ሲሆን የአስረኛ ክፍል ተማሪ ነው። ጳውሎስ አባቴ ብቻ ሳይሆን ጓደኛዬም ነው። ከቤት ውስጥ በጓደኝነት እርሱን ስለማገኝ የውጭ ጓደኛ አያምረኝም ይላል። ሐዋርያው ጳውሎስ ቴክኒካዊ የሆኑ የእጅ ሥራ ጥበቦችን ከአባቱ ተምሯል። የጋዜጠኝነት ወይም የደራሲነት ዝንባሌ እንደሌለው ግን ሐዋርያው ራሱ ይናገራል አባቱ በጣም ይወደው ስለነበረ የልጄ ድምፁ ቁጣውም ሆነ ሳቁ ይናፍቀኛል ይላል አዘውትሮ። ልጁ ደርሶ የሕይወቱን አቅጣጫ ሳያሳየውና የተክሉን ፍሬ ሳያቀምሰው አባቱ አለፈ። እርሙን በጊዜ በ1950ዎቹ ውስጥ ጳውሎስ የሶሻሊዝም አፍቃሪ ሆኖ ነበረ። በየመጻሕፍቱ ያነበበው የእኩልነት የፍትሕና የጋራ እድገት ቲዎሪ አመርቅኖት፣ የምዕራቡን የተዛባ ስርዓት አስጠልቶት ነበረ። አልፎ አልፎም በኢትዮ ድምፅ ጋዜጣ ይህንኑ ህልሙን አስተጋብቷል። መሰረቱ ለሰው ልጆች የነበረው ፍቅርና አክብሮት ነው። በጊዜው አሜሪካን ሀገር የትምህርትና የጉብኝት ዕድል ያገኝና አፍቃሪ ሶሻሊዝም መሆኑ ተጠንቶ ይደናቀፍበታል። ለዚህ ማካከሻ ደግሞ የሶቪየት ኤምባሲ ለአስራ አምስት የምስራቅ አውሮፓ ሀገሮች የጉብኝት ፓስፖርት ያዘጋጅለታል። የመጀመሪያ ጉብኝቱ ወደ ሶቪየት ህብረት የሆነና ለጉዞ ሲነሳ አምባሳደሩ የታሸገ ደብዳቤ ይሰጠዋል። ደብዳቤውን ሶቪየት ህብረት ገብቶ ከአውሮፕላን እንደወረደ ለሚቀበለው ሰው እንዲሰጥም ይታዘዛል። ጳውሎስ ቀደም ብሎ የሩሲያኛ ቋንቋን በአጭር ጊዜ ውስጥ ለማጥናት ችሎ ስለነበረ የደብዳቤዋ ነገር ጉጉት አድሮበት አውሮፕላን ውስጥ ከፍቶ ያነባታል። ይህ ሰው የሩሲያኛ ቋንቋ በደንብ ስለሚያውቅ አጠገቡ ምንም አይነት ሚስጥር እንዳታወሩ የሚል ጽሁፍ ሆኖ ያገኘዋል። የመጀመሪያውን ሶሻሊስት ሀገር ለመጀመሪያ ጊዜ ከልቡ መጥላት ይጀምራል። ሶቪየት ህብረት ውስጥ የዜና አውታሮች ነጻ ያለመሆናቸውና ህዝቡም የውጭ ወሬ የማይደርሰው መሆኑን ሲመለከት ጥላቻው ከፍ አለ። በማረፊያ ሆቴል ውስጥ የተመደበለት አስተናጋጅ ያለ እርሱ ፈቃድ መንቀሳቀስ እንደማይችል ሲነግረውና ሲከታተለው ደግሞ አንጋፋ ሶቪየት ህብረት ሲወል መሆኗን ይገምታል። በአይነ ቁራኛ የሚጠብቀውን ሩሲያዊ ሰላይ እንደምንም አታሎ ወጥቶ የህዝቡን ስሜት አጠና። በሶሻሊስት አምባገነኖች የታፈነው የሶቪየት ህብረት ህዝብ ለድንች ሰልፍ ሲስገበገብ ተመለከተ። የምግብ ሸቀጥን ጨምሮ ምንም አይነት ነገር ከውጭ ወደ ሀገሪቱ እንደማይገባም አረጋገጠ። ልቡ በጥላቻ እንደቆሰለ ወደ ቼኮዝሎቫኪያ ሄደ። እዛም ያየው ሶቪየት ህብረት ውስጥ የጠላውን ነበር። ወደ ሀንጋ ሄደ ያው ነው። ሁሉም የሶቪየት ህብረት ተቀዳሚና ተከታታይ ልጆች ሆነው ህዝባቸውን ማፈናቸውን ተመለከተ። በቃው። ጉብኝቱን አቋርጦ ሶሻሊዝምን ጠልቶ ወደ ሀገሩ ኢትዮጵያ ተመለሰ። ሶቪየት ህብረትን ከመጎብኘቱ በፊት በሮዮት ዓለም የማይግባባው አንድ ጓደኛው የደጃዝማች ልጅ ነበር። ከሶቪየት ሲመለስ በቀጥታ ወደዚያ ጓደኛው ቤት ሄዶ እርቅ መሰረተ፣ ይቅርታ ጠየቀ። ከዚያም ወዲህ ሶሻሊዝም የሚያነበንቡት ሁሉ አይገባኝም፣ በጊዜ ነው እርሜን ያወጣሁት ብሎ ጳውሎስ ራሱ አጫውቶናል። ከብዙ ዓመታት በኋላ ደርግ ሶሻሊዝምን አንግቦ ሲነሳ ጳውሎስ ሆይ ሆይታ ውስጥ ያልገባው ለዚህ ይመስላል። ደርግን በአምባገነን ባህሪውና ባረመኔነቱ የሚጠላው ነበር። በግልጽም ሆነ በስውር ይሰድበውና ሲጋፈጠውም ኖሯል። የሰውን ማደግ የሚጠላ መቀኛ መንግስት ነው ደርግ። እኔ ለበላሁት እርሱ የሚያገሳ ይመስለኛል ይላል ጳውሎስ። ማህበራዊ አስተዋጽኦ። የጳውሎስ ሐዘን የባለቤቱ ያዳነች ብቻ ሳይሆን የእኛ የአካባቢው ነዋሪዎች ሁሉ ነው። ከባለቤቱ ባላነሰ ሁኔታ እኛም ተጎድተናል። እኛም ጳውሎስን አትተነዋል ይላሉ ጎረቤቶቹ እምባ እየተናነቃቸው። የአካባቢው ማህበራዊ እንቅስቃሴ ግንባር ቀደም መሪ ስለነበረ የጳውሎስ መሬር ሐዘን ሁሉም ቤት ገብቷል። ለጊዜው ያነጋገርናቸው የቅርብ ጎረቤቶቹና ወዳጆቹ የሆኑት አቶ ጥላውን ወልደየስና አቶ ዘገየ አስፋው ናቸው። አቶ ጥላውንና ባለቤቱ ወይዘሮ ሊንዳ ዱካስ ከጳውሎስ ጋር አንድ አጥር የሚጋሩ በአጥር በኩል በር ቀደው በር አውጥተው ክፉና ደጉን በቅርበትና በጋራ ያሳለፉ ጎረቤታሞች ናቸው። አቶ ጥላውን ከዚህም በተጨማሪ በማስታወ ማስታወቂያ ሚኒስቴር ውስጥ ይሰራ ስለነበረ ከጳውሎስ ጋር ያለውን ግንኙነት ከፍ አድርጎት ነበር። ጳውሎስ ጓደኛም አስተማሪም የወሬ ምንጭም ነበር። ሰፊ አእምሮና ጥልቅ አስተሳሰብ ያለው ሰው በመሆኑ እርሱን ለመግለጽ ትልቅ አእምሮ ያስፈልጋል፣ ይላል አቶ ጥላሁን ወልደየስ። ጳውሎስ ከራሱ ችግር ይልቅ ለሌሎች ችግር የሚጨነቅና መፍትሄ ለማግኘት የሚጥር ሰውን ከሰው በማገናኘትና በማስተዋወቅ ማህበራዊ ሕይወትን የሚያዳብር ለአካባቢው ልማት እንቅልፍ አጥቶ የሚያድር ሰው ነበር። ችግርን ለጳውሎስ ንገረው በማግስቱ መፍትሄ ይዞልህ ይመጣል። ለደስታም ሆነ ለመከራ በቅድሚያ ደራሽ ነው። ለራሱ ግን ያን ያክል አይጨነቅ የሚላል አቶ ዘገዬ አስፋው። አካባቢው ለምንም አይነት ገንቢ እንቅስቃሴ ሲነሳ ጳውሎስን ይዞ ነው። ጳውሎስ ያስተባበራል፣ ዕቅድ ይነድፋል፣ ዕቅድ ያወጣል፣ ኃላፊነትን ይወስዳል። የፈጠራ ችሎታውን ተጠቅሞ እየተንቀሳቀሰ ሰውንም ያንቀሳቅሳል። የጳውሎስ መኖሪያ በሆነው ከፍተኛ 24 ቀበሌ 12 ክልል አንድ ሰፊ ግቢ ያለው አዳራሽ አለ። አዳራሹና ግቢው በደስታ ጊዜ ለመዝናኛ፣ በሀዘን ጊዜ ደግሞ ለችግር መግፊያ የሚውል ነው። ጳውሎስ ለዚህ ቦታ መገኘት፣ ለሥራው መጀመርና ለግቢው በከፍተኛ አስተዋጽኦ እንዳበረከተ ጎረቤቶቹ ይመሰክራሉ። ሰፊው ግቢ በተክል የሚዋቡበትን ዕቅድ ያወጣው ጳውሎስ ነበር። የተለያዩ የተክል ችግኞች ተገዝተው ቁጥር ከተሰጣቸው በኋላ የማህበሩ አባላት እያንዳንዳቸው እጣ ሲያወጡ አባላቱ በእጣ የደረሳቸውን ችግኝ ተክለው ኮትኩተው ማሳደግ እንዳለባቸውም ተስማሙ። ጳውሎስ የራሱን እጣ ሲያወጣ የደረሰው የመጀመሪያ ቁጥር የተሰጣት የኮሶ ችግኝ ነበረች። እጣውም እንደሙያው አንደኛ መሆኗ ብዙዎችን አስገርሟል። ወደ እርግብ አዳራሽ ሲገቡ ከውጭ በር በመጀመሪያ ረድፍ ተተክላ የምትታየው የጳውሎስ ኮሶ ናት። አዳራሹ ለጳውሎስ ውለታ ምላሹን ሰጥቷል። ቤተሰቦቹ ከቀብሩ እስከ ሰለስቱ ድረስ እንግዶቻቸውን ያስተናገጡት በዚሁ በእርግብ አዳራሽ ግቢ ውስጥ ነው። ጳውሎስ በስሙ አይኮፈስም። የህዝቡን ኑሮ አብሮ ኖሯል። ከከፍተኛ የልማተ አስተባባሪነት እስከ መንደር ቀበሌ ጸሐፊነት ድረስ ሰርቷል። ሐዘን ቤት ወይም ግብዣ ቦታ፣ የአካባቢው ሰው በሙሉ ጳውሎሱን ፈልጎ ከእርሱ ጋር መቀመጥን የወድ ነበር። ምክንያቱም ጳውሎስ በጨዋታ ሐዘንን ያስራሳል፣ ደስታን ያመጣል። ቀኑ መሽቶ ሌሊቱ እስኪነጋ ድረስ ተጫውቶ ማጫወት ይችላል። ያዘነንና የተከዘን ሰው ማጽናናት የሕይወቱ መመሪያ አድርጎ የያዘ ይመስላል። ከፍተኛ ብስጭትና ሐዘን ውስጥ በወደቁበት ዕለት ጳውሎስ ያደረገልኝ ነገር እስካሁን አልረሳውም አለችን ጎረቤቱ ወይዘሮ ሊንዳ ዱካስ። ምን አደረገልሽ? አልናት። ከቤት ይዞኝ ወጥቶ ከተማውን እያዞረ ሲጋብዘኛ መሸ። ዓለም በአንድ ቀን እንዳልተፈጠረችና በአንድ ቀን እንደማትጠፋ ማስረዳኝ አእምሮዬ ብስጭቱን እንዲረሳ አደረገው። ይኸው ያቀን አልፎ አሁን በጥሩ ኑሮ ላይ ይገኛለሁ ብላለች ወይዘሮ ሊንዳ ዱካስ። ወይዘሮ ሊንዳ ንባብ ስለምትወድና መጻሕፍቶችንና መጽሔቶችን ከውጭ ስለምታመጣ ከጳውሎስ ጋር ከጉርብትናም በላይ የሚጋሩት የመንፈስ ጓደኝነት ነበራቸው። ጳውሎስ የአካባቢውን ሕዝብ በማቀራረብ ረገድ ታላቅ ሚና መጫወቱንም አቶ ዘገያ አስፋው ይናገርለታል። በእንቁጣጣሽ ዋዜማ የመንደሩ ሰው አንድ ላይ ችቦ በማብራት እንዲሰባሰብ ጳውሎስና አቶ ዘገያ አስፋው ያስተባብራሉ። እንዴት አድርገን ጎረቤቶቻችንን እናሰባስብ ይላል አቶ ዘገይ አስፋው እኔ አሳያለሁ አንተ ከዚህ በመለስ የየሰውን በር እያንኳኳ ለደመራ እንዲወጡ ንገር እኔ ደግሞ በዛ በኩል ላሉ ትነግራለሁ ይልና ጳውሎስ የአካባቢውን ሰዎች ቤት በር አንኳኩቶ ለደመራ ያስወጣቸዋል ሰው በዚያው ተለማመደና በየደመራው ችቦውን እየያዘ መውጣት የአካባቢው ባህል ወግ ሆነ የተቸገረን መርዳት ቋሚ ምግባሩ የነበረው ጳውሎስ ኞኞ የመንደሩን ሰዎች አስተባብሮ አባትና እናቶቻቸው ለመቱባቸው ስድስት ልጆች ያደረገው ውለታ እስካሁን ይታወሳል። ልጆቹ በአካባቢው ህዝብ መዋጮ አድገው በኋላም የእናቶ ጥላሁን ወልደየስ ጥረት ተጨምሮበት ወደ ኤስኦኤስ ገብተው ተምረው አሁን አንዳንዶቹ ስራ ለመያዝ በቅተዋል። ያለእናትና አባት የቀሩት ልጆች ለማስደሰት ጳውሎስና ጎረቤቶቹ ፋሲካን በጋራ በጋርደው ልጆቹ ቤት ያከብራሉ። ያ ልማድ ለአካባቢው ሰዎች መሰባሰብ ምክንያት ሆኖ እስካሁን ድረስ የበግ ማህበር በሚል ስያሜ ያገናኛቸዋል። በሀገር ደረጃም በ1965 ዓ ም ከወሎ ረሃብ ተሰደው የመጡ ወገኖቻችንን አንድ ቦታ አሰባስቦ የተራቡ ወንድሞቻችንን ፋሲካን እናስፈስክ የሚል ጥሪ በአዲስ ዘመን ጋዜጣ በማውጣት ተገቢውን እርዳታ ማድረጉ ይታወሳል። በዚያን ሰዓት የኢትዮጵያ ህዝብ የዋለልኝን ውለታ መቼም ረሳውም ጥሬን ተቀብሎ ተባበረኝ በማለት በአንድ አጋጣሚ አጫውቶናል። ለወገን ማሰቡ የሚያስወቅስ ሆኖ በ ወቅቱ የጃንሆይ ቁጣ እስከትሎበታል። ለህዝባችን ለምን ከኛ በላይ ታስባለህ ብለውም ገስጸውታል። ጳውሎስ ቶሎ ተቆጥቶ የሚበርድ ባህሪ ነበረው። ግልጽነት ያጠቃዋል። ላመነበት ነገር ማንንም አይፈራም። ከሰው ጋር ቂም ተያይዞ መቆየት መዋል ማደር ግን አይችልም። ወዲያው ይረሳዋል። እሱ ራሱም ሲናገር የአንዲት ደቂቃ ቁጣ አለችብኝ ይላል። ማሳለፍ በፍጹም አይችልም። አንዳንዴ እንባም ይተናነቀዋል፣ ያለቅሳል። የተለመደች ስድቡ ዶለዝ ወይንም ጅል ነገር ናት ይላል። ከፍ ካለ ደግሞ ወሮ በላ ይላል። ነገሮች ተራርቀውበት እርካታ ሲያጣ ደግሞ ኦዲዮ ጂኦግራፊ ማለት ያዘወትር ነበር። ቡና በጣም ይወዳል። ቤት ውስጥ ገንቦ የሚያህል የቡና ሲኒ ያለው ሲጀራም ያጨሳል። የምግቡን ነገር ግን እንብዛም ነበረ። አማላጅነት አይወድም። ስራ አስገባልኝ እያለ የሚመጣ ዘመድ ጠላቱ ነው። ባለስልጣን ተለማምጦ ዘመድን ስራ የማስያዝ ጥበብ ህሊናው አልተቀበለውም፣ አለመደውም። እርሱ ለሌላው የሚያ ያደርገውን ውለታ ያለ ለራሱ ግን አንዲት ነገር እንኳን እንዲህ አድርጉልኝ ማለት በፍጹም አይፈልግም አድርባዮች ገና ተለማማጮችን ይጠላል በተፈጥሮ ቁጭ ማለት የማይወድ ሬስትለስ ነበር። አእምሮ ስለማያርፍ አንድ ነገር ፈጥሮ ይሰራል። ሬዲዮ ቴሌቪዥን፣ ስልክ ፈታቶ ይገጥማል፣ ይጠግናል። የመኪናውን ክፍሎች ይጠጋግናል። የግቢውን አትክልት ይኮተኩታል። ምንጊዜም አእምሮን ያሰራዋል። ቼዝ፣ ዳማ፣ ካርታና ሰንጠረዥ የመሳሰሉትን የቤት ውስጥ ጨዋታዎች ያዘወትራል። ፎቶግራፍ ማንሳትና ማጠራቀምም አብዝቶ ይወድ ነበር። የካርታ ፍቅሩ ግን ከሁሉም ከፍ ይላል። ብቻውን ካርታ ይጫወታል። ይህ ካርታ ብዙ ሰዓት የሚፈጅ ናፖሊዮን ቦናፓርት እስር ቤት ውስጥ ሆኖ ብቻውን የሚጫወተው አይነት ነበረ። ካርታ መጥፎ ሀሳቦችን ሐዘንና ጭንቀትን ያስረሳል የሚል አነጋገርም ነበረው። ለቤትና ለዱር እንስሳትም ልዩ አድናቆትና ፍቅር ነበረው። ይህ ፍቅር ከፍ ብሎ አንበሳን የሚያህል አስፈሪ አራዊት እንስሳ እስከ ማሳደግ አድርሶት ነበር። አንበሳውን በልጅነቱ ያመጣው ከለውጡ በፊት ጎንደር ለስራ በሄደበት ጊዜ ነው። በኋላ አንበሳው አድጎ የአውሬነት ባህሪውን ሲያሳይና ዘመድ ወዳጅ ጎረቤት ሰውን ሁሉ አላስጠጋ ሲል አስወገደው። ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ እዚህ ላይ እናበቃለን። በነገ ውለት ሶስተኛውና የመጨረሻውን ክፍል ይዘን እንመጣለን። ለአሁኑ ግን እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆራዊ ህሊናችሁን በቅንነት ሰጥታችሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። መልካሙ ሚዲያ ታማኝ የመረጃ ምንጭ።